ነው። ንስርና ምስር ሲባል እንደ ንስሩ ነው የሚወጡ ሰዎች ያሉ ያክል ደግሞ ደቃቃ ሆነው ከነበሩበት አንሳው በጣም በአመለካከትም በአስተሳሰብም ይሰፋሉ ብለን ስንጠብቅ አንሳው የሚወጡበት ቦታ ነው። በተወሰነ መልኩ ባህር ነው። እንደዚህ ንስርና ምስር አይነት 10 15 መጻፍ ቢወጣው የሚያልቅ አይደለም። በእያንዳንዱ ቢጻፍ ያው በርግጥ የታየ የተሰማ ሁሉ አይጻፍም በሚለው እስማማለሁ ግን ጥያቄ ሲነሳ ዋለልኝ መጀመሪያ ላይ ያቀረበው ነው። እሱ በራሱ እስካሁን ድረስ አከራካሪነቱ እንደቀጠለ ነው። ምንጊዜም የዩኒቨርሲቲ የኢትዮጵያ ዩኒቨርሲቲ ታሪክ ሲነሳ ያ ትውልድ አለማንሳት አይቻልም። ምን ችግር አለው የሚባል ብዮቴ አልወድም። ምን ችግር አለው ከማልወደው ቃል አንዱ ምን ችግር አለው የሚባል ዋናው ነገር ትውልድ በየዘመኑ ሰርቶት የሚያልፈው ነገር አለ ነው። ጥሩም ሆነ መጥፎ ነገር ሰርቶት የሚያልፈው ነገር አለ እንግዲህ